የትዳር አጋሬን እንዴት ልምረጥ? ትዳር በሕይወት ዘመን ከሚፈጸሙ እጅግ አስፈላጊ ነገሮች አንዱ ነው። የሕይወት ዘመን ስህተትን ላለመስራት እያንዳንዱ ሰው ምርጫው ማስተካከል ይጠበቅበታል። ከፊት ለፊቱ ያሉትን ዘመናት በፍቅርና በሰላም በመግባባትና በመተሳሰብ ለማሳለፍ ይረዳው ዘንድ አስቀድሞ መጤን ያለበት ነገር ቢኖር ምርጫ ማስተካከል ነው። በተለይ ለመንፈሳዊ ሰው ከእግዚአብሔር ጋር ያለውን ፍጹም የሆነ ጤናማ ግንኙነት በዓለት ላይ እንደ መሰረተው ለማቆየት እያንዳንዷን እርምጃውን በአግባቡ መከወን ይጠበቅበታል። አንድ ሰው ትዳርን በሚያስብበት ወቅት እንዲሁ ፍቅር ይዞኛል በማለት ብቻ ዘሎ የሚገባበት ቃቃ ጨዋታ አይደለምና የሚከተሉትን ሀሳቦች በተግባር ቢያከናውናቸው ወደ ተሻለ ግንዛቤ ሊያደርሱት ይችላሉ። አንደኛ፣ ፍቅርን መመርመር። መጽሐፍ ቅዱስ ነገሮችን ሁሉ በጥንቃቄ መመርመር እንደሚገባ ይመክራል። የሚሰማ ማንኛውም ስሜት እንደመጣ ከማስተናገድ ይልቅ መንፈስን ሁሉ መመርመርና አእምሮንም ማሰራት ከክፉ ነገር ይጠብቃል። በሃይማኖት የሚኖር ሰው ራሱን በቃሉ በመፈተሽ እግዚአብሔር ወደሚባርከው ትዳር ለመድረስ የሚያደርገውን ቅድመ ሁኔታ በማስተዋል ይፈጽማል። ፍቅር እውርም ነው አይናማም ነው የሚያሳውረውም ሆነ አይናማ የሚያደርገው ራሱ ሰውየው ነው። በስሜታዊነት ላይ ያተኮረ ፍትወታዊ ፍቅር ሊዘልቅ የሚችለው እስከ ሩካቤ ብቻ ነው። በእውነት አምድ ላይ የተተከለው ግን ያብባል፣ ያፈራል፣ ያከብራል፣ ወደ ጽድቅም ይመራል። ብዙውን ጊዜ ለፍቅር የሚሰጠው አስተያየት በጎ ጎኑን ብቻ የተመረኮዘ ነው። በእርግጥ ፍቅር ከእምነትም ከተስፋም ይበልጣል። እምነት፣ ፍቅር፣ ተስፋ እነዚህ ሶስቱ ጸንተው ይኖራሉ። ፍቅር ግን ከሁሉ ይበልጣል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 16። ሆኖም አንዳንድ ጊዜ በፍቅር ሕይወት ውስጥ ችግር ሲፈጠር ይስተዋላል። ምክንያቱም ሰዎች ራሳቸውን ሕገወጥ አድርገው ያቀርባሉና ነው። በሁኔታዎች መካከል አልፈው ነገሮችን በትኩረት ስለማይከታተሉ የያዛቸው ፍቅር በሕይወት ዘመን አንድ ጊዜ ብቻ የሚከሰት ሌላ ጊዜ ሊያገኙት የማይችሉት ጥልቅ የደስታ ስሜት ይመስላቸዋል። በዚህ ጊዜ ይህን ፍቅር መሳይ ስሜት በማስተናገድ ትኩረት ሰጥተው ሳይመረምሩ ሮጠው ወደ ስህተት ይገባሉ። በዚህም የነገው ኑሮ ይልቁንም በህይወት ዘመን አንድ ጊዜ ብቻ ሳይሆን እስከ ህይወት ፍጻሜ ከእነርሱ ጋር የሚኖረውን የተባረከ ፍቅር ያጡታል። የፍቅር ፍልስፍናቸውንም ሲቀጥሉ እንደ እነርሱ እምነት በልብ ውስጥ የሚሰማ ለመረዳት የማይቻል ሲያጋጥም ብቻ የሚታወቅ ራስን የሚያስረሳ ነው ይላሉ። ሐዋርያው ጳውሎስ ግን ለፍቅር ከዚህ የተሻለ ትርጉም ይሰጥና ፍቅር ከሀሳባዊነት ይልቅ በተግባራዊነት ላይ ያተኮረ መሆኑን ያስረዳል። ፍቅር ይታገሳል፣ ቸርነትንም ያደርጋል፣ አይበሳጭም፣ በደልንም አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመጻ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። አንደኛ ቆሮንጦስ ምዕራፍ 13 ቁጥር 4 እስከ 8። ማፍቀር መታደል ነው። ሰው የመሆንም ምልክት ነው። የተፈቀረ ሰው ምንም አይነት ስሜት ስለማይሰማው ፍቅር ለእርሱ ምንም ላይሆን ይችላል። ላፈቀረ ሰው ግን ከሁሉ በላይ ነው። ብዙ አይነት ስሜቶች ይሰሙታል። ለምሳሌ ስላፈቀረው ሰው ያስባል፣ ያሰላስላል። ያፈቀረውን ሰው ሊማርክበት ወይም ሊያስደስትበት የሚችለው ነገር ካለ ያፈላልጋል። አንዳንዴ እንቅልፍን ሊያጣ ምግብን በአግባቡ መመገብ ሊያቆም ይችላል። ብቸኝነትን የሚመርጥ በትንሽ ነገር የሚከፋውም ይሆናል። ይህ ሁሉ የፍቅር መገለጫ ባህሪም ነው ተብሎ ቢታመን እንኳን የማይካደው ሀቅ ግን በፍቅር መያዝ አንድ የህይወት ጣፋጭ ክፍል መሆኑ ነው። ዋናው ጥያቄ ግን ፍቅር ሁሉንም አሸንፎ ለዘላለም ይኖራል እና ሁሉንም አሸንፎ የሚኖረው ፍቅር የትኛው ነው የሚለው ነው። ስሜታዊ የሆነ ፍቅር በሰከንዶች እይታም በሰው ላይ ሊፈጠር ይችላል። እንዲህ አይነቱ ነገር ከዛር መንፈስ የማይተናነስ ነው። ታዋቂ የሆኑ ሰዎችን፣ የመድረክ ተዋናዮችን፣ ስፖርተኞችን እና ሌሎችንም ዝነኞች አፈቀርኩ ብሎ የሚያብድ ሰው በያጋጣሚ ይስተዋላል። በማንኛውም መስፈርት እነዚያ ሰዎች ጋር የሚያደርሰው ምንም ነገር ሳይኖር በውረት ብቻ በቅጽበት እይታ ራስን ለአደጋ ማጋለጥና ፍቅር ይዞኛል ብሎ ማሰብ በራስ ላይ ማፌዝ ነው። እውነተኛው ፍቅር አላማን የሚያሰናክል፣ ማንነትን የሚያሳጣ አይደለም። የሚወደውን ሰው ለአጭር ጊዜ ማግኘት ሳይሆን እስከ ዘለቂታው ከእርሱ ጋር እንዲኖር ስለሚፈልግ በአላማ፣ በእቅድ፣ በተለይ በእምነት አንድ የሚያደርጋቸውን ነገሮች ለማጠናከርና ለማጣጣም በትኩረት ሁሉንም ነገር ያስኬዳል። ሁለተኛ ለመንፈሳዊነት፣ ለሃይማኖት ማድላት። ያለ ሃይማኖት እግዚአብሔርን ማስደሰት አይቻልም። አስቀድሞ መንፈሳዊነትን ገንዘብ ያደረገ ወጣት ከእግዚአብሔር በፊት የሚያስቀድመው ምንም ነገር አይኖርም። እንደ እግዚአብሔር ሀሳብ እንደ ፈቃዱ መኖር ደመወዙ የዘላለም ሕይወት ነው። ነቢዩ ዮናስ ወደ ተርሴስ ሊኮበልል በተነሳበት ጊዜ የተሳፈረበት መርከብ ተናወጠ፣ እርሱ ግን ተኝቶ ነበር። ሌሎች ተሳፋሪዎች ቀስቅሰው ወደ አምላኩ እንዲጸልይ ተናገሩት። ችግሩ የተፈጠረው በእርሱ ምክንያት ነውና፣ ስራ ምንድን ነው ብለው ጠየቁት። ዮናስም ሲመልስ ባህሩንና የብሱን ሰማይና ምድር የፈጠረውን እግዚአብሔርን ማምለክ ነው ስራዬ አለ ትንቢተ ዮናስ ምዕራፍ አንድ ከቁጥር አንድ እስከ ስምንት ዮናስ ሌላ ስራ የለውም ለማለት አይደለም የአመት ልብሱን የእለት ጉርሱን የሚያገኝበት ስራ እግዚአብሔርን ማምለክ ታላቅነት ነውና ከሁሉ በፊት የእግዚአብሔርን ክብር ገለጠ ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ በጥምቀት የተወለደ በስጋው ደግሞ የከበረ በሜሮን የታተመ የሐዲስ ኪዳን ክርስቲያን ደግሞ ለመንፈሳዊነቱና ለሃይማኖቱ በማዳላት ከአለማዊ ሰው የሚለይበትን ነገር ማሳየት አለበት። ብርሃናችሁ በሰው ፊት ይብራ፣ ማቴዎስ ምዕራፍ 5 ቁጥር 13። በፍቅር ግንኙነት ውስጥ አላማን የሚያስቱ፣ መንፈሳዊነትን የሚፈታተኑ ብዙ ነገሮች አሉ። በእነዚህም ምክንያት ሰዎች ጋብቻቸውን ከማን ጋር እንደሚፈጽሙ ግራ ገብቷቸው ጋብቻዬን ከማን ጋር ልፈጽም የሚለው ጥያቄ የዘወትር ጥያቄያቸው ነው። በሃይማኖት ለመኖር ስታስብ የሚፈታተኑና ምርጫችሁን ወዳልተፈለገ አቅጣጫ የሚመሩ የሰውን ስሜት የሚገዙ አለማዊ እይታዎችና አስተሳሰቦችም አሉ። ከነዚህም ውስጥ አንደኛ፣ ውበት። ውበት ሀሰት ነው፣ ደምግባትም ከንቱ ነው። ምሳሌ ምዕራፍ 31 ቁጥር 30። የሚያብለጨልጭ ሁሉ ወርቅ አይደለም። አንድ እጅግ በተዋበና በማያንጸባርቅ መጠቅለያ የተጠቀለለ እቃ በውስጡ ያለውን እቃ የከበረና የተወደደ መሆኑን በፍጹም ሊገልጥ አይችልም። እንዲያውም በውስጡ ያለው እቃ ምንም ጥቅም የሌለው ከላይ ካለው መጠቅለያ በእጅጉ የሚያንስ ሊሆን ይችላል። በአብዛኛው ውበት እንዲሁ ነው። ከላይ ሲያዩት መልካምና የሚማርክ ይሁን እንጂ ውስጡ ባዶ እንደሸንበቆ፣ በትል የተበላ በማር የተጠቀለለ እሬት የጠቆረ የጨቀየና ለኃጢአት በሚያነሳሳ ተንኮል የተሸፈነ ብቻ ሊሆን ይችላል። ውበት እጅግ በጣም አደገኛ አስመሳይና አታላይ ነገር ነው። ዓለሙ በዚህ ነገር ሲጎዳ እንመለከተዋለን። በሬ ሆይ በሬ ሆይ ሳሩን አየህና ገደሉን ሳታይ የሚለው የአበው ብሂል ለረጅም ዘመናት የተዘነገ ይመስላል። ውበት አሳዳጅ መሆን ነውርና ነቀፋ የሌለበትን ፍቅር፣ ከንጹህ ሕሊና የሚመነጭ ቅዱስ ሐሳብን፣ ከመልካም ልብ የሚፈልቅ መከባበርን ፍጹም እንዲዘነጋና ነገ በአንድ ምክንያት ሊፈርስ ሊጠፋና ሊበላሽ ለሚችለው ነገር ትኩረትን ሰጥቶ የሙጥኝ ማለትን ያመጣልና ክርስቲያናዊ አስተሳሰብ አይደለም። በጣም የሚገርመው ነገር ራሳቸውን በትልቅ ሰገነት ላይ ሰቅለው ውበታቸውን ለትዳር መመረጫ ቀዳሚ መስፈርት የሚያቀርቡ ሰዎች አለመታጣቸው ነው። መንፈሳውያን ነን ብለው የሚያስቡት ሳይቀሩ ውበትን የሁሉ ነገር መጀመሪያ በማድረጋቸው በፍለጋ ስራ ተጠምደዋል። ሁሉን ሲያማርጡ የእግዚአብሔር ፈቃድ የሆነውን ሲገፉ ይኖሩና በመጨረሻ እድሜያቸው ሲያልፍ የወደዱትን ያጣሉ፣ የጠሉትን ይወዳሉ። አወዳደቃቸው ኃያል ስለሚሆን ራሳቸውን በአለማዊነት ውስጥ ይሸሽጉ ይፈልጉና ያጡትን ውበት ለማግኘት ሲሯሯጡ የወደዳቸውን እግዚአብሔርን ያስቀይማሉ። ለራሳችን እስኪ ጥያቄ እናንሳ። የእኔ የትዳር ጓደኛ መሆን ያለባት መልከ መልካም ነውን እንበል ሁሉም ሰው የሚያገኘው መልስ አንድ አይነት ነው አዎ የሚል ምክንያቱም ማንም ሰው አጋሩ የተዋበና ያማረች ቢሆን አይጠላም ነው እንደ ነፍስ ጉዳይ አድርጎ መቁጠር ግን የሚገባ ነገር አይደለም ይልቁንም መንፈሳዊ ሰው ለእኔ ውበት ማለት ንጹህ ህሊና አስተዋይ አእምሮ አፍቃሪ ልብ ነው ይላል እግዚአብሔርን የምትፈራ ሰውን የምታ የምታፍርና የምታከብር ሰብአዊነት ያላት ከሆነች ደግሞ ለእኔ ከውቦች በላይ ውብ ናት በማለት ልቡን ያጽናል። ጥበበኛው ሰለሞን የወርቅ ቀለበት በእሪያ አፍንጫ ላይ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት። ምሳሌ ምዕራፍ 11 ቁጥር 22። ነቢዩ ሊገልጥ የፈለገውን ነገር እናስተውል። ወርቁ ወርቅ ቢሆንም የእሪያ ወርቅ ነው። ውበት ቢኖርም የአይምሮ ድሃ ከሆነ ምንም አይጠቅምም። ለብዙ ወራትና ለብዙ ዘመን አብሮ ለመኖር ከሆነ የሚታሰበው ያለው ውበት እንዳለ ሊቀጥል አይችልምና፣ ሰው በሰውነቱ በአፍቃሪ ልብ ከመቀበል ውጪ ውበትን ብቻ መመልከት ዘላቂነት የሌለው ግንኙነትን ለመመስረት መዘጋጀት ነው። ውበት ቢኖርም ባይኖርም የሚያኮራና የሚያሳፍር ነገር አይደለም። ለመግለጥ እንደተሞከረው አስፈላጊው ነገር ከውጫዊ ውበት ይልቅ ውስጣዊ ውበት ነው። እግዚአብሔር ሁሉንም በአርአያውና በአምሳል ውብና ድንቅ አድርጎ እንደፈጠረ መዘንጋት የለበትም። ሙይውና